ሰይድ የኔ ቤት ቁልፍ። አሁን እኔና ሰይድ ታርቀን አንድ ላይ ብንኖር አስባቸው የቤት ቁልፍ ይኖረዋል። የቤት ቁልፍ ኖሮ ማለት ደግሞ አዩ እንደምንም ብላ ቁልፉን በዚህም በዛም ብላ በትበት ብላ ካገኘች በኋላ ድብቅ ካሜራ ብትገጥምብኝስ ከዛ እንደፈለገች ልታሽከረክሬ ማለት ነው። ገና ገና ቪዲዮ ይራቁቱ ቪዲዮ ይወጣብኛል ብዬ እንዴ፣ እንዴ እናት ይቻላል። አሁንም አትፈራም ታስታውቃለች እንዴ

ሰላም ሰላም እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በእግዚአብሔር ፍጹም ሰላም በያላችሁበት የዓለም ዳርቻ ብዝት ብዝት ዝት ይበልልኝ። እንዴት ናችሁ? ሰላም ናችሁ ወይ? ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ ዛሬ እንዳያችሁት ነው ንግስቱ ማያ እንግዲህ እ ምንም አያስፈልገኝም፣ ምንምም መታረቅ አያስፈልግም፣ አዩ ከምትባል ሴት ጋር መኖር አልፈልግም። እናንተም አታሳዱኝ፣ ተውኝ፣ ልኖርበት እያለች መጣለች። እንግዲህ የሚያስቀውና የሚያዝናናው የሚያዝናነው ነገር ንግስት ሱመያ እንግዲህ ያዩ ጉዳይ የምር እውነቷን ነው፣ ትክክል ናት። ማለትም በቃ ምን ልበላችሁ፣ ከእሷ ጋር መኖር አትችልም። በ አትችልም አትችልም፣ ነው መኖር አትችልም። ምክንያቱም የማትችልበት ደግሞ ባህሪዋ የአዩ ባህሪ እውነቷን ነው እንዳለችው ሰኢድን ራቁት ፎቶውን እለቃለሁ፣ ራቁት ፎቶውን ቀርጫለሁ እንዳለችው። እንዴ ሱመያንስ ብትገላትስ? አስቡት ብትገላትስ። ቤተሰብ ምን አስባችሁ ነው እና ምን አስባችሁ ነው? መቼም አብራን ለመኖር ያሰጋታል። እውነትም ያሰጋል። አይደለም ለልጆቿ፣ ከዚህ በፊት ብዙ ነገር ብያችኋለሁ። ለልጆቿ ራሱ ያሰጋል። ልጆቿን ራሱ የሆነ እያበላቻቸው፣ እያጠጣቻቸው፣ እየቀረጸቻቸው፣ ሻወር የወሰደች እየቀረጸች እንኳን ቪዲዮ ላይ ልትለቃቸው ትችላለች። ልጆቿን ይሄ ንግስቷን ልጆች ማለት ነው። አዩ ብታገኛቸው የገዛ ባሏን ራሷን አልጋ ላይ ሆና የምትቀርጽ ማታ ማታ ቪዲዮ የምትቀርጽ ሰው እንዲህ እንዴት ነው ሱማያን አግኝታት የሱማያን ልጆች አግኝታ የማትቀርጻቸው ወይ ደግሞ የሆነ ነገር የማታደርጋቸው ስታስቡት ማለት ነው። የምሬ ነው የምላችሁ። እሷ ከምታደርገው ነገር አንጻር ማለት ነው፣ እሷ ከምታደርገው ነገር አንጻር እንዴ፣ ከባድ ነው በጣም በጣም ከባድ ማለት ነው። ስለዚህ ንግስቷ ትክክልናት። የዛሬ ሀሳቧን ደግፌ ዋለው። ልክናት፣ ትክክልናት። ስለዚህ ንግስቷ ደግሞ ምን እያለችን ነው? የንግስቷን ሰምተን እንመለስ ማለት ነው ቤተሰብ እንዲ በጣም ያኔ፣ እሺ ማለት እያለባት እስከ ዛሬ ታግሳ ታግሳ፣ አይ ሱብሃንአላህ ልቧ ንጹህ ይሆን ኑሮ አሁን እንደው ዝም ብላ እስከ ዛሬ ከታገሰችው ነገር አይበልጥም ነበር። ግን ገና ለገና ይገናኛሉ የሚለውን ነገር አስባ ይሄ ምን እንዲደበድባት አደረገችው። ሁለተኛ ነገር ደግሞ እየተንኮሏ ተንኮል እንዴ እኔ ምን እንዴት ራሽ አንቺ ሴት እንዴ እንዶ ሳይድ እንኳን ብቻውን አቀርጩ አንቺ ለራስሽ ለራስሽ ያላሰብሽ አውዝ ቢላን ሸይጣምር እና ፈደኔ ነኝ። እዚሽ ጋር ምን ኖረው? እኔ መጀመሪያ እንደው ምናልባት ለወደፊት አሁን ለወደፊት እንኳን የሚባል ነገር የለኝም። ፉ እንዴ ሰው እኮ ራሱን ካልወደደ ማለት ነው። መጀመሪያ መጀመሪያ ምንም ነገር ሲመጣ ለራሳችን ነው የምትሆኑት። ታረል እንዴ እቻ አጥፍቶ ጠፊ ነው የምትሆኑት። የሆነ ነገር ቢያናድናት እኔ እስከ ቤተሰብ ጭርስ ማድረግ አይቀርም። አጥፍጦ ጠፊ ማለት እንደዚ ነው። ራስ ብራሳችን አቶ ድማን ቪዲዮ ለቂቂ ራሴን አጠፋለው አለች ታደርጋው አለች ልጅቷ ታስታውቃለች። አስቡት የራሷን ቪዲዮ ማለት ማንኛውም ሴት ማን አይደለም ሴት ወንድ ራሱን ቀርጾ አይበቃም። ማንኛውም ሴት ራሷን ካሜራ ቁጭ አድርጋ አትቀርጽም። ወንዶች ናቸው። ስንት ሴት እህቶቻችን በሚያሰቃዩበት ሰዓት ስንት ሴት እህቶቻችን የሚያሰቃዩ ወንዶች አሉ እቺ ደግሞ ተገልብጣ ተገለባብጣ የገንዘብ ባሏን ቪዲዮ ቀርጣ እስከራሱ እለቀዋለሁ። ታዲያችን እኔ ጤነኛ አይደለችም ስል ማለት ነው። ጤነኛ አይደለችም ማለት ነው። ያንሰኛል። ጤነኛ አይደለችም ሁሉ ሙሉ ሲፈጠር ከዙሪያ የሚሄዱት ሰው ሁሉ ሰው ብላ የምታመጣቸው ሁሉ ጤነኛ አይደሉ የነካቸው ናቸው። መጀመሪያ እኮ አብሯችሁ የሚውል ሰው ራሱ አስ አብሯችሁ ምንድን ነው የሚባለው? ጊደር ከአያ ጋ ብትውል ፈስተምራ ትመጣለች እንደሚባለው ማለት ነው። መጀመሪያ አብሯቹ የሚሆን ሰው ራሱ አስፈላጊ ነው። ስርዓት ከሌላቸው ሰዎች ጋር እየሄደች ስርዓት ከሌላቸው ሰዎች ጋር እየዋለች፣ ጓደኞቿ ሁሉ ስርዓት የሌላቸው ናቸው። እንዴት ይችልች ስነስራች ኑራት እንዴት ራሷን ትውደድ? በጣም እኮ ነው የሚገርመው። እንደገና ደግሞ ክፈትልኝና ልብሴን ልውሰድ ሳይድም በቃ ሲያዩ አሁን አነጋገሩ ማለት በጣም የሰለቸው ነው ይመስለው በቃ ይሄ ደግሼ እንዳገባሁ ደግሼ እድርሻለሁ በነገራችን ላይ የእነተሎተሎ ቤት ግድግዳው ሰንበሌጭ ማለት ይሄ ነው መጀመሪያ በቃ ቸኩሎ ተቻኩሎ ምናምን ነገር ድርግም አለ የልጅነት ወዳጄ ናት አውቃታለሁ ምናምን ምናልባት አንድ ሰው እኮ እያደገ በሄደ ቁጥር ማንነቱ እንትኑ ሀሳቡ ፍላጎቱ እየተቀያየረ ነው የሚሄደው ሰውን አውቃለሁ ብሎ ማግባት በጣም ይከብዳል ከመጀመሪያ ወይ አብሮ ካላደገ ማለት ነው አሁን ይችል ስለሚያውቃት በቤተሰብ በምናምን መጀመሪያ ሰኢድ ደስ ብሎት አገባት። አሁን ይኸው ደግሼ እንደ አገባሁሽ ደግሼ እፈታሻለሁ ደስ እያለኝ። ምንም የፈለገው እብድ ብትሆን ጥሩ ብትሆን ጥሩ አመለካከት ቢኖራት፣ ለትዳሯ ለባሏ ክብር ቢኖራት ኖሮ ሰኢድ እንደዚህ አይላትም ነበር። ሰኢድ ችግር የለውም ሂጂ፣ ጥር ግባ አይላትም ነበር። ለራሷ ክብር የላት፣ ለትዳሯ ክብር የላት፣ ለሰው ክብር የላት። ይኸው ሂጂ አላት፣ ሂጂ በቃ እንደውም ልብስሽን ይዘሽ ሂጂ አላት ልብስሽን እዛ ሽጂ ሲላት፣ አሁን በረኪ ነው ያው በፊት አሁን በበረኪና ነው አይደል? ያዘችው በረኪናው፣ እንግዲህ አስቡት አሁን በበረኪና ማስፈራራቷን ትታ በራቀጥ ፎቶ ተሰው ያስፈራራል። እኔ ወንድ ነኝ እኔ ብትለቂው ምንም አልሆንም ሲላት፣ ለቅቄው ራሴን አጠፋለሁ ያኔ አስቡት። ለዚህ ደረጃ ለዚህ ያክል ደረጃ ካሜራ ደብቃ ራሷን ባለቤቷን እንግዲህ አላህ አለም። ሌላ ነገርም እያደረጉ ሊሆን ይችላል እኮ የቀረጸችው፣ በጣም ለአይምሮ የሚከብድና የሚሰቀጥጠ ጠኔ እንደዚህ አይነት ብልግና እንደዚህ አይነት አይደለም እንደዚህ አይነት ከባድ ስድብ አላውቅም። እንደዚህ አይነት ብልግና ያለባት ሴት ጋር ሂጄ ብታረቅ ምን አይነት ህይወት እንደሚቀጥል እንደሚኖረኝ ለእኔም ሆነ ለልጆች አስባችሁታል። እኔ ሴት ልጆች ናቸው ያሉ ነገ፣ የወደፊት ከኔ የበለጠ ከኔ ደስታ የበለጠ የልጆቼ ህይወት ያሳስበኛል። አሁን ይህ ሰውዬ ከአዩ ጋር ሆኖ ትርቅ፣ በጣም የማይታሰብ ነገር ነው። በጭራሽ ማለት ነው። እኔ አሁን ልመለስ፣ እንደዚህ እየፈለገኝ እንደዚህ እየለፋ ምናምን ብዬ ልመለስ። ግን እች ለራሱ ያልሆነች ሲል ለእኔ ትመለሳለች? ደግሞ እንደው እኔ ማለት ምን ያክልስ እጠብቃታለሁ? አሁን እኔ ሰው አላቅም። በሆነ ሰው ስልክ ካሜራ፣ አሁን ዘመኑ በከፋበት ጊዜ ቤት ውስጥ ምን እንደምታስቀምጥ በምን አውቃለሁ? ለራሱ ያልሆነች ነገ ወይ ሳይድ ኔጋ ወይ ልጆቹን ብሎ ኔጋ ረጅም ሰዓት ቢያሳልፍ እንዴ እኔ ወይ ወይ ገላን ሲታጠብ ወይ ሽንት ቤት ልገባ ነው ብለ ሽንት ቤት ገብታ የሆነ ነገር ብታስቀምጥ፣ አስባችሁታል? ገላችን ገላ ሰው እንግዲህ ከነልብሱ ልብሱ ሻወር አይወስድ። አስቡት፣ በንዴት ለቀው ማለት ነው። ሰው ደውሎ ነው ርቃና ፎቶሽን ተለቀሻል ቢሉኝ ምንድነው ሆነ። እኔ ምንድሰው ተነስቼ ራሴን ላጠፋ ነው። ከዚህ ሁላ ነገር እናቴ እንደተከበርኩኝ ቁጭ ብሎስ እንደዚህ እዚህ ዩቲዩብ ላይ መ የእነሱን ቪዲዮ ሪያክሽን እየሰራ እንደዚህ እንዳማረብኝ እንዳማረብኝ ብሞትስ እናቴ እቺ እንደዚህ አርገል እኔ በጭ እኔ እንደ አይነት ነገር አልችልም። እንት ላለ ማለት አይምሮ ይነካና መንገድ ላይ ነው ሞጣው አብጄ ማለት ነው አብዳለሁ። መጀመሪያ ሰው ለራሱ ክብር ሊኖረው ይገባል። እና እኔ ሰይድ እንደዚህ እያስፈራራች ከምትኖር ማለት ትዳር ማለት ፈልጋችሁት ሁለት ሰው ተዋዱ። አንዳንዴ እኮ ሰው ባይዋደድ ራሱ መከባበር አለ። ትዳር ላይ መከባበር ከሌለበት አንድ ወንድ ወይም ደግሞ አንድ ሴት ለጥቅም ከሆኑ የሚፈልጋችሁ ያ ሰው በቃ የሆነ ሰዓት ላይ በቃ አውቶ መወረወሮ አይቀርም። ስልችት ሲለው አውቶ ይወረወራል። ስለዚህ አሁን ወይ ካልተከባበራችሁ፣ ወይ ካልተዋደዳችሁ በቃ መለየት ነው ያለባችሁ። እንዴ ሰው አንቺ አሁን ሰኢድን ለጠቅመ ብለሽ ሙጭጭ ብለሽ ነገ ሲሰለችው አወጥቶ ቢጥልሽ እንዴ? ከአሁኑ ተነጋግራችሁ ብትለያዩ ያሻለም። መጀመሪያ በኩለረክስ አስፈራራሽ። ይሄ በኩለረክስ ይሄ በረኪና ነው። ይሄን ሁላ ጉድ ያመጣብሽ ማለት ነው። በበረኪና አስፈራርተሽው አሁን ሰላም ኑሮ እራሱ እየኖርሽ አይደል? የራሽን ትዳር ለብቻሽ ኖረች ቢሆን ሰላም ኖራልኩም ሰላም ትዳር። ወይ ደግሞ ወዶሽ አግብቶሽ ቢሆን ሁለተኛም እንኳን ብትሆኝ እሱ ፈልጎሽ ተፈላልጋችሁ ተፈቃቅራችሁ ቢሆን ይህ ሁላ ነገር አይመጣም። አሁንም እንደገና በረኪ ነው ሲያልቅ፣ ወደ ምን ተሸጋገርሽ? ወደ ቪዲዮ ተሸጋገርሽ። እሱ ቪዲዮ ሲያልቅ አንቺ ነፍስ ታጠፊያለሽ። ለምን ጥርጥር እና በጣም ነው የሚያስጠላው። ልብ ይስጠሽ። ሰኢድም በቃ አላፋ አንተ ጋ ይሆን እኔን አትፈልገኝ። ከዚህ በኋላ እዛው መጀመሪያ ሚስትን አስተካክላት፣ እሷን አስተካክላት፣ ልብ ይስጣት መጀመሪያ። በቃ እንደዚህ አይነት ነገር አታድርጊ፣ ሀራም ነው በላት እንዴ። ስለዚህ መጀመሪያ ሚስትን ስራ ስራ፣ ከዛ እኔን ፍለጋ ትመጣለህ፣ ከዛ ልጆችህንን ታያለህ። አሁን በዚህ ወከባ መሀል ሳይድ ልጆችህንን ካያቸው ማለት ራሱ ችግር ነው። አሁን እኔ እናንተ ተስማምተን ራሱ ለልጆች አስቤ እኔ እስካሁን ራሱ ለልጆች በማሰብ ነው ለልጆች አስቤ እኔ እናንተ አንድ ላይ እንገናኝና ብንለያይም እንኳን እየመጣክ ልጆችን ያቸው ብልክና ቦታይን ብታቅ ያለውበትን ብታቅ ለሷ መናገርም አይቀርም። ምን ልታረግ እንደምችል ይችል ይከብዳል። እቺ ሰው ከማገት ወደ ኋላ አትልም። ለራሷ የራሷን ቪዲዮ እለቃለሁ አመኔ እንጃ። እኔ በቃ ልብ ልብ አለ ይስጥሽ ነው ምለው፣ ሌላ ምንም አላለሽም። ለማንኛውም ሰኢድ አላካ አንተ ጋ ይሆን እኔ በዚህ ወከባ መሀል መቼም እና እዚህ ጋ ነኝ እና ልጆች ምናምን አይደለም። ምክንያቱም ከምንም እና ከማንም በላይ ራሴና ልጆች ነው፣ ማስቀድሞ ማለት ነው። አንተ ፈልገ ወደ ስለገባ ወደሽ ከተደፋሽ ቢረግጡሽ አይክፋሽ ነውና ወደ ስለገባበት እኔ ስላንተ አይመለከተኝም። የልጆች አባት ነው፣ ክፉ እንዲነካ አልፈልግም። ስለዚህ እዛው ባላችሁበት እኔ ለቀቅ አድርጉ አጨቅጭቁኝ እንግዲህ እንደሰማችሁት ነው። ወደሽ ከተደፋሽ ቢረግጡሽ አይክፋሽ ብላለች። እውነት ነው። ወዶ የገባበት ነገር ስለሆነ ሰኢድ ፈልጎ የገባበት ነገር ስለሆነ ፈልጎት ወዶት እያደረገው ያለው ነገር ስለሆነ ንግስት ማያ ደግሞ ለእሷም ለልጆቿም ከባድ ነው ማለት ነው። ከባድ ነው ተናግራለች። እንግዲህ ጓደኞቹ፣ ቤተሰቦቹ፣ ምናምን አጨብጭበው ድረውት አዩ የማትረባ ስትሆን ደግሞ ተመልሰው ወደ ንግስቷ ይህ እንደዚህ መሆን አይቻልም፣ ሊሆንም አይችልም። ንግስቷ ሰኢድ ማስተካከል ያለበትን እስካላስተካከለ ድረስ ወደ ሰኢድ መመለስ አትችልም። መመለስም የለባት በቃ መመለስም የለባት ማንም ለህይወቱ ይሰጋል። አዎ መስጋቷ ደግሞ ልክ ናት። እና መስጋቷ ደግሞ ልክ ናት ማለት ነው። ምክንያቱም ለልጆቿ እናት ለልጆቿ ትኖራለች። ስለዚህ ለልጆቿ ነገ ልጆቼ ከአባታቸው ጋር ሲሄዱ የአባታችን ሚስት ቤት ብለው እንግዲህ የእንጀራ እናት ቤት ብለው መሄዳቸው አይቀርም እና ምን እንደምታደርጋቸው አስቡት። ምን ልታደርጋቸው እንደምትችል አስቡት። ንግስቷ እንዳለችው ነገር እነዚህ ልጆች ማደጋቸው አይቀርም፣ መጎርመሳቸው አይቀርም ቆንጆ የ መሆናቸው አይቀርም ቆንጆ ስላቸው ቆንጆ ትልልቅ ልጆች መሆናቸው አይቀርም። በዚያ ሰዓት ምን ልታደርስባቸው እንደምትችል ምን ልታደርግባቸው እንደምትችል ካሁኑ ራሱ መገመት ይቻላል ማለት ነው። እና በቃ ይህ ነው ምለው ትንሽ ዛሬ ከመስኮት በኩል የገባ እንትን ፊቴን አንጸባርቆታል ማለት ነው። ቤተሰብ ላይክ፣ ሸር፣ ሰብስክራይብ ማድረግ አትርሱ። ወዳችኋል ምግብ